ጤና ይስጥልኝ የተወደዳችሁና የተከበራችሁ የዚህ ሚዲያ ቤተሰቦች እንደምን ውላችኋል? እንግዲህ በአሁኑ የመረጃ ሰዓታችን ማህበራዊና ኢኮኖሚያዊ ጉዳዮችን ይዘንላችሁ ቀርበናል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። እንግዲህ እንደሚታወቀው አድማጮቻችን ላለፉት ጥቂት ቀናት የተለያዩ ሆስፒታሎች ላይ የጤና ባለሙያዎች የስራ ማቆም አድማ እንዳደረጉ ሰምተናል። ይህንንም እኛ ዘግበነዋል። አድማጮች፣ ዛሬ ደግሞ ከቻይና የተሰማ አንድ ጥሩ ዜና አለ። የቻይና ብሔራዊ መከላከያ ሚኒስቴር እንዳስታወቀው ቻይና ለአንድ ዓመት ያህል የሚቆይ የህክምና ቡድን ወደ ኢትዮጵያ ልካለች። ይህ ቡድን እንግዲህ ለአንድ ዓመት ያህል በኢትዮጵያ ይቆያል፣ የተለያዩ የህክምና ድጋፎችን እንደሚሰጥ ነው እንግዲህ መከላከያ ሚኒስቴራቸው ያስታወቀው። ሚኒስቴሩ ባወጣው ይፋዊ መግለጫ ይህ ወደ ኢትዮጵያ የላክ ነው ትልቁ ወታደራዊ የህክምና ባለሙያ ቡድን ነው ብሏል። ቡድኑ 14 ወታደራዊ ዶክተሮችን ያቀፈ እንደሆነ ታውቋል። እንደ ሚኒስቴሩ መግለጫ ከሆነ ቡድኑ ክሊኒካል ህክምና የህክምና ቴክኖሎጂ በሆስፒታል አስተዳደርና የሎጂስቲክስ ድጋፍን ጨምሮ የተለያዩ የህክምና ዘርፎች የተካተቱበት ነው ብሏል። ሁሉም የልዑኩ አባላት በክሊኒካል ህክምናና በጤና እንክብካቤ አስተዳደር ከፍተኛ ልምድ ያላቸው መሆናቸውን ጠቁሟል። ቡድኑ ወደ ኢትዮጵያ ጉዞ ከማድረጉ በፊት አጠቃላይ የሀገር ውስጥ ስልጠና ወስዷል ያለው ሚኒስቴሩ እንደ ስሜትን መቆጣጠር አስቸጋሪ ህመሞችን ማከምና ተላላፊ በሽታዎችን በመከላከልና በመቆጣጠር ላይ ያነጣጠረ ስልጠና ማግኘታቸውንም አመላክቷል። ስልጠናዎቹ በተለያዩ ሀገራት የህክምና እርዳታ ተልእኮችን የመፈጸም ችሎታቸውን በእጅጉ የሚያጠናክር ነው ሲል ገልጿል። ወደ ሁለተኛው ደግሞ ስናልፍ የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ገበያ ስርዓትን በይበልጥ ለማሻሻል ከዛሬ ጀምሮ የተወሰኑ የለውጥ እርምጃዎችን ወስጃለሁ ሲል አስታውቋል። የለውጥ እርምጃዎቹ የኢትዮጵያን የውጭ ምንዛሬ ገበያ ከዓለም አቀፍ አሰራር ጋር ከማጣጣም ባሻገር አስመጪዎችና ለውጭ ሀገር ተጓዦች የተሻለ ምቹ ሁኔታን የሚፈጥሩ ናቸው ብሏል። ዛሬ እንግዲህ የተደረጉ የማሻሻያ እርምጃዎች አንደኛ ለአስመጪዎች የቅድመ ክፍያ ወይም አድቫንስ ፔመንት መጠንን ከአምስት ሺህ የአሜሪካን ዶላር ወደ 50 ሺህ የአሜሪካ ዶላር ከፍ ተደርጓል ነው ያለው። ይህ የማሻሻያ እርምጃ አስመጪዎች ለውጭ ሀገራት አቅራቢዎቻቸው የሚያደርጉትን የውጭ ምንዛሬ ቅድመ ክፍያ ወይም አድቫንስ ፔመንት የሚገድበውን የቆየ አሰራር ለመለወጥ እንደሚረዳ ጠቁሟል። በመሆኑም ብሔራዊ ባንክ በአስመጪዎች ላይ የተጣለውን የቅድመ ክፍያ ገደብ ከፍ ማድረጉን አስታውቋል። ከአቻ ሀገራት ተሞክሮ በመነሳትና ለብዙ አመታት ለውጥ ሳይደረግበት የቆየውን አሰራር የመለወጥን አስፈላጊነት በመገንዘብ ሸቀጦችን ከውጭ ሀገር ለማስገባት ሊከፈል የሚችለውን የቅድመ ክፍያ መጠን ከ5000 የአሜሪካ ዶላር ወደ 50000 የአሜሪካ ዶላር ከፍ ተደርጓል ብሏል። ለውጭ ሀገር ተጓዦች የሚፈቀደውን የውጭ ምንዛሬ ጥሬ ገንዘብ ከፍ ተደርጓል ነው ያለው። እንግዲህ የኢትዮጵያ ብሔራዊ ባንክ ለውጭ ሀገር ተጓዦች ምቹ ሁኔታ ለመፍጠር ሲባል ወደ ውጭ ሀገር ለሚጓዙ ኢትዮጵያውያን በጥሬ ገንዘብ የሚፈቀደው የውጭ ምንዛሬ መጠን እንዲጨምር ተደርጓል ሲል አሳውቋል። በአዲሱ ገደብ መሰረት ለግል ተጓዦች የሚፈቀደው የውጭ ምንዛሬ ወደ አስር ሺህ የአሜሪካ ዶላር፣ ለንግድ ስራ መንገደኞች ደግሞ አስራ አምስት ሺህ የአሜሪካ ዶላር ሆኗል። ይህንንም የውጭ ምንዛሬ በጥሬ ገንዘብ ወይም በካርድ መውሰድ ይቻላል ሲል ነው እንግዲህ ባንኩ ዛሬ ያስታወቀው። ከዚህ በተጨማሪ የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉት የውጭ ምንዛሬ መጠን ከ10 በመቶ ወደ 20 በመቶ ከፍ እንዲል ተደርጓል። የባንኮችን የውጭ ምንዛሬ ክፍያዎችን ስርዓት ለማስያዝ እርምጃ ተወስዷል ሲልም ባንኩ ገልጿል። የኢትዮጵያ ብሔራዊ ባንክ በኢትዮጵያ የሚሰራባቸውን ከውጭ ምንዛሬ ጋር የተያያዙ አስተዳደራዊ ክፍያዎችን ከዓለም አቀፍ ሁኔታዎች ጋር ለማጣጣም ሲባል ባንኮች ለውጭ ምንዛሬ አገልግሎት የሚያስከፍሏቸው ወጪዎች ተወዳዳሪነትን፣ ግልፀኝነትንና ምቹነትን፣ ሳቢነትን ያደረጉ እንዲሆኑ አበረታታለሁ ብሏል። በዚሁ መሰረት ከገቢ ንግድ፣ ከአገልግሎት ክፍያ ወይም ከጥሬ ገንዘብ ጋር በተያያዘ ባንኮች ለውጭ ምንዛሬ አገልግሎት ከሚያስከፍሏቸው ማናቸውም አስተዳደራዊ ወጪዎችና ክፍያዎች ከግንቦት 18 2017 ጀምሮ ከ4 በመቶ እንዳይበልጡ ተወስኗል። ከዚህ በተጨማሪ ከውጭ ምንዛሬ አገልግሎት ጋር የተያዙ አስተዳደራዊ ወጪዎች ለተጠቃሚዎች ግልጽና ቀላል መሆናቸውን ለማረጋገጥ ሲባል ባንኮች ከሚያስከፍሏቸው የተለያዩ ተጨማሪና ጥቃቅን የአገልግሎት ወጪዎች እንዲያስቀሩ ባንኩ መመሪያ አስተላልፏል። በመጨረሻም ውድ አድማጮች ከውጭ ምንዛሬ ግብይት ጋር የተያያዙ የባንኮችን አስተዳደራዊ ክፍያዎች ግልጽነት ለማረጋገጥ ብሔራዊ ባንክ ከሰኔ ወር 2017 ጀምሮ በድረ ገጹ ላይ መረጃዎችን በመደበኛነት ለሕዝቡ ይፋ እንደሚያደርግ አስታውቋል። ብሰሟቸው መልካም ነው ብዬ የመራረጥኳቸው መረጃዎች እነዚህ ናቸው። ከሰዓታት በኋላ በሌላ መረጃ እስከማገኛችሁ በያለንበት የዓለም